ሬዚደንሲ እንደደረሰን ወደ ኤንቲ ሬዚደንሲ እንደደረሰኝ፣ በጣም ሲያሳስበኝ የነበረው የቤት ኪራይ ይዘበ የቤት ኪራይ ሁል ጊዜም አሳሳቢ እስፔሻሊ፣ ወደ አዲስ አበባ ሲመጣ ማንም ሰው የቤት ኪራይ በጣም ይጨነቃል። እኛ በጣም ነበር የምንጨነቀው። እና እኔ ወደ አዲስ አበባ በምመጣበት ጊዜ ይቅርታ፣ በጣም ሶ ወደ አዲስ አበባ በምመጣበት ጊዜ በጣም ሲያስጨንቀኝ የነበረው የቤት ኪራይ እንዴት ነው የምንከፍለው ነው። ምክንያቱም የዛን ጊዜ ደሞዛችን አስር ሺህ ብር ነበረ። ያው እኔ በሌክቸርነት ስለነበረ የተቀጠርነው ደሞዛችን አስር ሺህ አስራ አንድ ሺህ ነበረ የሚደርሰን የነበረው እና ቤት ኪራይ ስንጠይቅ ስቱዲዮ አምስት ሺህ ብር ነበረ። አምስት ሺህ ብር ወደ አራት ሺህ አምስት ሺህ ብር ነበረ እና ያው እንግዲህ ትራንስፖርት አለ፣ ብዙ ነገር አለ። ከዛ መሀል ላይ እንትን የምንለው ምግብ መብላት አለብን፣ ካርድ መሙላት አለብን ለስልካችን። ያው ብዙ ነገር አለ፣ ታውቃላችሁ ብያስባለሁ። ፍላስ ደግሞ አውት ኦፍ ማይ ሆምታውን ታውን ደግሞ ከሀገር ውጭ ከተወለዱበት አካባቢ ወጥቼ እንደዚህ ትልቅ ከተማ ላይ ለመማረም ስመጣ ብዙ በጣም የሚፈጠሩ ብዙ ችግር እንትኖች አሉ። አዳዲስ ነገሮች የምናያቸው ነገሮች አለ፣ ከዋጋ ውድነት ማለት ነው። እኛ ለምሳሌ አሁን እኔ ብንመጣበት ጊዜ ለሁለት ነበረ። አንድ ስቱዲዮ ተከራይተን የምንኖር የነበረው አንድ ስቱዲዮ የተከራየነው ለሁለት ተከራይተን፣ አንድ ጓደኛዬ ጋ ሁለት ፍራሽ አንጥፈን መሬት ላይ ይሄ እውነቱ ነው የምነግራችሁ። ይዘ ሁለት ፍራሽ አንጥፈን ነበር የምንኖረው። አስቤዛ ካልኩሌት አድርገን እያዋጣን እየደመን እየቀነስን ነበረ። ራሳችን እየሰራን ማለት ነው ምግብ እንትን ለማለት እንኳን እራሳችን እየሰራን ሰራተኛም የሚያበስልልን እንኳን ለመቅጠር በጣም ስለሚቸግር በዛን ጊዜ ማለት ነው። እንደዛ እያደረግን ነበር የምንማር። እሱም ስቲል አሁንም ቢሆን መናገር የሚፈልገው ያ በጣም ስቲል ቻሌንጅ ነው። ነገር ግን በጣም ከባዱ ከባዱና በጣም ሪሊ የአንድን ሬዚደንት ላይፍ ቻሌንጅ የሚያደርገው ለርኒንግ ኤንቫይሮንመንቱ ነው። እውነቱን የምነግራችሁ ነገር ለርኒንግ ኤንቫይሮንመንቱ ጥሩ ከሆነ ሌላው ነገር በሙሉ መልክ ይይዛል። ደግሞ ሌላው ነገር በሙሉ መስመሪያ ያለ ምንም ችግር የለው። ምን ለምሳሌ እኔ ሁለት ጁኒየሮቼ ለሶስት ነበር አንድ ወር ባለ ሁለት ቁ ለሶስት ነበር ተቅራይቶ የሚኖሩት ለሶስት እዛው አካባቢ ጦር አንበሳ አካባቢ ለሶስት ተቅራይቶ ነበር የሚኖሩ ይሄ ኢሹ አደለም እውነት ለመናገር፣ ምክንያቱም አብዛኛውን ጊዜ ዲዩቲ ነን ዲዩቲ ነው የምናድረው እንደምታቆታኪሞች ቼ ይቅርታ ስልክ እየገባብኝ ስለሆነ ነው። ሐኪሞች ብዙ ጊዜ ዲዩቲ ሩም ነው የምናድረው። ለሶስት ብንከራይ ፕሮባብሊ ዛ ቤት ውስጥ የሚያድረው አንድ ሰው ሊሆን ይችላል። የተለያየ ፊልድ ነው የምንሆነው ብዙ ጊዜ እና የሆነ የምንኖርበት ቦታ ብዙም ይህን ያክል አሳስባል ብያለሁ። እኔ ቤቴ የማድርባቸው ጊዜያት በጣም ጥቂት ነበሩ። ቁጥራችንም ትንሽ ከመሆናችን የተነሳ አብዛኛውን ጊዜ ወይ ጥቁር አንበሳ ነው የማድረው ወይ የካቲት ነው። ብዙም ይህን ያክል ይቅርታ ወይ ጥቁር አንበሳ ነው ወይ ደግሞ የካቲት ነበር የምናደርግ ዲቲ ሆነን ማለት ነው። ወይም ደግሞ ማታ ማታ ዲቲ ሌላ ቦታ እንሰራለን ማለት ነው። ምክንያቱም የተወሰነ ነገር ኢንካም ያስፈልጋል ለሆነ ለሆነ ነገር ቢያንስ ቢያንስ እንኳን ለምንበላው ምግብ ላለማሰብ ማለት ነው። እና ከፋይናንሱ በላይ እኔ ሞር ያስጨንቃል ብዬ የማስበው ለርኒንግ ኢንቫይሮመንቱ በጣም ቨሪ ቶክሲክ ነው ብዬ ነው የማስበው። የሬዚደንሲ ፕሮግራም እውነት ለመናገር መፍትሄም ቶሎ የማናገኘው እርስ በርስ ያለን መከባበር፣ እርስ በርስ ያለን ሪስፔክት በጣም በጣም ገና ነው። እንደተማረ ሰው ሳይሆን እውነት ለመናገር ከተማረ ሳይሆን ያልተማረ ሰው እራሱ እንዴት መከባበር እንዳለበት ያውቃል። ነገር ግን በተለይ ደግሞ በሲኒየርስ ኤንድ በሬዚደንቶች መካከል ያለው ግንኙነት እውነት ለመናገር በጣም የሚቀረው ኢማቹር የሆነ አይነት ሲስተም ነው ያለ። ያ ማለት ዶክተርስ ለዶክተርስ ማለት ነው ዶክተርስ ለዶክተርስ ስፔሻሊ ደግሞ ስፔሻሊቲ ሬዚደንሲ ተማሪዎችን የሚታስተምሩ ርሳ ስፔሻሊቶችን የሚታስተምሩ ስፔሻሊስት ሐኪሞች እኔ የሚገርማችሁ አንድ ኤክስፒሪየንስ ያለኝን አንድ ልምድ ልንገራችሁ። እኔ ሬዚደንቱ ፍሬሽማን ላይ ነው፣ ፍሬሽማን ላይ ነው እና ከልደታ ወደ የካቲት ለመሄድ ሰሚናር አቅራቢ ነኝ። ጠዋት 12 ሰዓት ወጠን። የዛን ቀን የሚገርማችሁ ስላሴ ስለነበረ ያው ወደ አራት ኪሎ አካባቢ መንገድ ይዘጋጋል። ሰልፉ ሰልፍ እንዳይመስላችሁ የነበረው ሰልፍ ማለት ነው። 12 ሰዓት ነበር ይወጣል ከቤታችን ዝናብ ትንሽ ካፊያ ነበረ። እንደዛ ሆኖ ወጠን። ምንም እሱ ይሿዋል አልነበረም። የሚገርማችሁ የቤት ኪራይ ለሁለት ለሶስት እየኖሩ ምንም አይመስለንም ነበረ። ቁርስ ምናምን መብላት ብዙ ትርጉም ብዙ ትኩረት አንሰጠው ነበረ። የመጀመሪያ ሴሚናር አቅራቢ ሁኜ የመጀመሪያ ሴሚናር አቅራቢ ሴሚናር ለማቅረብ ሲሄድ ሰልፉ በጣም ረጅም ነበረ። ብለምን አንዳንዱም ሰው ደግሞ አይረዳችሁም ለመቅደም እራሱ ዘንድ በደረሰ ሰት ሁለት ሰዓት ላይ ከአስራ ሁለት ሰዓት ወጠን ሁለት ሰዓት ላይ ታክሲ አገኘው ሆስፒታል ውስጥ ከሚደርስ ድረስ ኦልሞስት የወሰደብኝ ጊዜ ኦልሞስት ወደ አርባ ደቂቃ ነበር የወሰደብኝ፣ መሀል ላይ መንገድ ስለነበር ፕሬዘንት ለማድረግ ስገባ ሲኔሩ ኦልሞስት እንዳታቀርባለን፣ ለምን ዘግይተሃል? ለማስረዳት ሞክር፣ እንደዚህ ነው ቀኑ የሚመጣው፣ ከዚህ ነው የወጣሁት፣ በዚህ ሰዓት ነው። እንግዲህ ኮመን አንደርስታንዲንግ ነው የምነግራቸው፣ ዋት ሜክስ ሬዚደንሲ ታፍ የሚለው ነገር ለነገራቸው ፈልጌ ነው። ሪሊ ታፍ የሚያደርገው ምንድን ነው? ከፋይናንሱ ጋር ቀጥሎ፣ ከፋይናንሱ ቀጥሎ ማለት ነው። ግን እንደምን የሞሩፍ ከፋይናንስ በታች ነው ነው ብዬ ማስበው። ምክንያቱም ፋይናንስ መስራት ይቻላል። በሆነም አዲስ አበባ ብዙ ፕራይቬት አለ። ለምሳሌ መስራት ትችላላችሁ። በሚኖራችሁ ትርፍ ሰዓት ላይ ታብ ማግኘትም ትችላላችሁ። ነገር ግን በጣም ታፍ እያደረገው ብዙ ሬዚደንቶች ዊዝድሮ እንዳያደርጉ ብዙ ተማሪዎች፣ እኔ በጣም ብዙ ዲፓርትመንቶች ማውቃቸዋለሁ። በጣም በመጀመሪያ ዓመት ላይ ብዙ ዊዝድሮ የሚያደርጉ ማለት ነው እና እኔ መኪና አለኝ፣ አይመለከተኝም ስለአንተ አለኝ። ሊገርማችሁ ነገር ሀያፍ ማይ ኦውን ካር አይዶን ኬር አባውት አለኝ፣ እኔ በራሴ መኪና ነው የመጣሁት አለኝ። ሉክ እንግዲህ ያለውን ፕሮብለም ማለት ነው እርስ በርስ ለመረዳ ያ የሚፈጥረውን ታይም ዘን ኦልሞስት ጉልበት ስሜ ማለት ይቻላል ባክ ባክ እንትና ትበል ሰሚናሩን ላቅርብ፣ በደንብ ተዘጋጅ ይቻለው ፕሮግራሙ ሰሚናሩን ላቅረብ ብዬ እንደገና ነው እንደገና፣ ሴሚናሩ ነው ያቀረብኩት ማለት ነው። እንደገና ለምኝ ማለት ትችላላችሁ። ውጪዋን አሁን ከዚህ ውስጥ ስታዩት የትኛው ነው ከባዱ? ይሄ ነው ከባዱ፣ ወይስ ደግሞ የቤት ኪራይ ወይም ደግሞ ሌላው እንትን ነው ከባዱ ነገር። የሚገርማችሁ ነገር ሬዚደንሲ ላይ ስትማሩ ሁሉም ሰው ሲኒየር ይኖረው። ሲኒየር ማለት አንተ አርዋን ፈርስት ባች ከሆንክ ኢሚዲየትሊ ከአንተ በፊት ቀድሞ የገባ የሚያቅ ይኖራል። ሲስተሙን እናውቀዋለን፣ አሰራር ነው ያ ሰው ቀድሞ ቤት ይከራይልሃል፣ ባይዘው ረከስ ያለ ቦታ ያገኝልሃል። ከዛም ቢያልፍም ደግሞ ፕራይቬት እንዴት መስራት እንደምትችል አንዳንድ ነገሮችን ያመቻችልሃል። ገብታችኋል አደለ? ከዛም አልፎ ደግሞ ተመርቀው የሚሄዱ ደግሞ አሉ፣ የሚለቁ። የእነሱን ቦታ የመተካት ነገር አለ። ፍሬሽማን ስትሆን በጣም ታፍ የሚያደርገው፣ ፍሬሽማን ላይ ሰከንድ ይር ሰርድ ይር ፎርዝ ይር እያል ስትሄድ ሊትል ቢት ፍሪደም ይመጣል ከንተ በታች ያሉት ብዙ ስራዎችን ቴክ ኦቨር ስለሚያደርጉ ስለሚይዙል ማለት ነገር ግን የለርኒንግ ኤንቫይሮንመንቱን ግን በምን ልትቀይሩታቸው ልንቀይሩ የማንችለው ምንድን ነው ለረጅም ጊዜ ስር የሰደደ የሐኪሞች እርስ በእርስ ያለ መከባበር የመናናቅ ያ ብቻ አይደለም መከባበርን ብቻም ሳይሆን ኢቨን ሲኒየር ቱ ሲኒየር የምናናቅ ነገር አለ ሲኒየር ቱ ሲኒየር ባይዘ በጣም ብዙ የምናያቸው ቻሌንጆች አሉ ዛት ሜክስ ኦልሶ ረዚደንሲ ታፍ እውነት ለመናገር ይሄን አሁን ፋይናንሻል ነገሩን እንደው ለጊዜው ሆልድ አድርገን ይሄ ነገር ቢፈታ አንድ ረዚደንት ልክ እንደ ነጮቹ ተከብሮ ሪስፔክት ተደርጎ ሀሳቡ ተሰምተለት እንደ ሂዩማን ትሪት ተደርጎ በሲኒየሩ በሚያስተምረው ሞርኒንግ በሚያስቀርበው በጣም እኮ የሚገርማችሁ ነገር ስድብ እኮ የሚሳደቡ ሰዎች እኮ አሉ። ሐኪሞች አሉ፣ ራውንድ እያደረጋችሁ ስድብ የሚሰድቧቸው ሐኪሞች አሉ። ቶታሊ ቶታሊ አንአክሰብተብል በሆነ ሁኔታ ማለት ነው። ትናንት እሱ ፕሮባብሊ ከአንድ ቀን በፊት አንብቦት በመጣው ሳይንስ ኔክስት ደይ አንተ የምትሰደብበት ጊዜ ይሆናል። ከአንድ ቀን በፊት ባወቀ ስስ ማለት ነው ለምን አላወቅም ተብለ ለተሰጠጨ this makes residency በጣም ታፍ እና አይ ቲንክ ሬዚደንሲ መጀመሪያ ከባድ የሚያደርገው ብዬ የማስበው እርስ በርስ ሀኪም ለሀኪም ያለው ሪሌሽንሺፕ መስተካከል አለበት። እንኳን ሬዚደንትን የሚያክል በጣም ጠቅላላ ሐኪም ተም ስድስት ዓመት ሰባት ዓመት ተምሮ ጠቅላላ ሐኪም ሆኖ ሀገሩን አገልግሎ ደንደሞ ተፈትኖ አልፎ ከተፈትኖ ማለፍ ብቻም አይደለም። ተፈትኖ ማለፍ ቀላል እንዳይመስላችሁ የሚወስደውን ኮሚትመንት እየሰራ መንግስት ሆስፒታል ላይ ጂፒውን እየሰራ እንደገና በጎን እያነበብክ በጎን ቤተሰብ እያስተዳደርክ ፕሮባብሊ ሴቱና ነብሰ ጡርና ሊሆን ይችላል ልጅ የምታነበው ወርነት የምትለው እንደዛ ሆነ አልፋ ትምህርቷን ጀምራ እንደገና ደግሞ በሰሚናር በሞርኒንግ በ ራውንድ ሪሊ ወደዛ ወደምትማሩበት ሆስፒታል እንዳትሄዱ የሚያደርጉ ሀኪሞች አሉ። ዛት ሜክስ ሪሊ ሬዚደንሲ ታፍ። ይሄንን መቀየር የሚቻለው መጀመሪያ እርስ በርስ ሀኪሙ ለሀኪሙ ሪስፔክት እንዲኖረው ማድረግ ሲቻል ነው። ያ ሀኪም ለሀኪም ሪስፔክት መደራረግ ሲቻል እውነት ልንገራችሁ፣ ከፍትፍቱ ፊቱ እንደሚባለው ማለት ነው። ሬዚደንት አንተ ወደ ሞርኒንግ ስትገባ በጣም ቀለል ብሎ የሚጨቀጭቅህ፣ የሚሰድብህ፣ የሚያንጓጥጥህ ሪስፔክትፉል በሆነ የሚያወራ ሰው ወይም ሀኪም እንዳለ እያስብክ መሄድና በቃ ዛሬ እንዲ ለሆን እያልክ እየተጨነቅክ መሄድ ምን ዋጋሉ። ባለሶስት ኮንዶሚኒየም ተከራይተ ለምሳሌ ደሞዝ ሽ ብር ሊሆን ይችላል ባለሶስት ኮንዶሚኒየም ቤት ተከራይተ ሬዚደንሲ ግን ሄል ከሆነ ዝሮ ስርት ፎር ይር ምን ዋትስ ፖይንት ለምን ሰላማዊ የሆነ ሬዚደንስ ኑሮ፣ ለምን ባለ 3 ኮንዶሚኒየም ላይ ባለ ሁለት ኮንዶሚኒየም ላይ አራት ለ3 ሆነ አትማርበት? ምን ችግር አለው? ምንም ችግር የለውም። ፕላስ ደግሞ ይህን ነገር እንደነገርኳችሁ መቀየር የምንችለው ይቅርታ፣ በጣም ጊዜ ይወስድኩኝ፣ በጣም ኢምፖርታንት ቶፒክ ስለሆነ ነው። መቀየር የምንችለው እጃ ከማንም ጋር ሳንሄድ እርስ በርስ ሐኪሞች ምን መቀየር ያለብን ይሄ መስተካከል አለብን። ሲኒየር ሐኪሞች የምታስተምሩ ሐኪሞች ቢ ሪስፔክትፉል ቱ ዩር ሬዚደንስ ለሬዚደንቶቻችሁ ለጂፒዎቻችሁ ሪስፔክትፉል ሁኑ። ለሬዚደንቶች ብቻ አይደለም ለኢንተርኖቻችሁ ሪስፔክትፉል ሁኑ። አክብሯቸው። ባሪያ አይደሉም፣ ተገዢ አይደሉም። አር ፕሮፌሽናልስ ሃይሊ ኳሊፋይድ ፕሮፌሽናልስ እንዳለመታደሉ ሆኖ እንደው ሲትዌሽኖቹ አልመቻሉ እንጂ ሐኪምነት መመረጥም ጭምር ነው። በሰው ህይወት ላይ መስራት ማለት ከዚህ በላይ ምንም ነገር የለም፣ እውነት የምነግራቸው ነገር። ስለዚህ እኔ ስፔሻሊስት ሀኪሞች በጣም ተምሳሌት የሚሆኑ ሀኪሞች አሉ፣ በጣም የማውቃቸው ኦርቶ ላይ ለምሳሌ ዶክተር ማን ነበረ በቃ ሬዚደንቶች ከልብ በቃ ሰፍ ብለ የሚወዱት ሐኪም አለ። ጥቁር አንበሳ ኦርቶ ዶክተር ማን እንዲሁም ሰሞኑን የሆነ ኢንተርቪውን እያየው ነበረ። ታስታውሰኛለህ እንደ ዶክተር አበበ ዶክተር ማን ነበረ? ፕሮፌሰር ብሩክ ላሚሶ ይሆን? ፕሮፌሰር ፕሮፌሰር ብሩክ ላሚሶ እኔ ይህንት የሀኪሙኝ ኦርቶፔዲክስ ሬዚደንቶች በሚነግሩኝ ብቻ በጣም ወደው ነበረ በጣም ወዶ ነበር። ያለው ለሬዚደንቶቹ ያለው ሪስፔክት፣ ለሬዚደንቶቹ ያለው ፍቅር ሬዚደንቶቹን ምሳ ይጋብዛቸዋል። የሚገርማችሁ ነገር ከኪሱ እያወጣ ምሳ ይጋብዛቸው ነበረ። እንኳን ማስደብ፣ ማንጓጠጥ ቀርቶ ማለት ነው እና ሬዚደንሲን ታፍ የሚያደርገው ስፔሻሊ አንዳንድ ዲፓርትመንቶች ከርስ በሚመስል እርግማን በሚመስል መልኩ ሚዝረብል ካላደረጉት ላይፉን፣ የሬዚደንሲ ጊዜውን ሚዝረብል ካላደረጉት ትምህርት የማይመስላቸው አይነት ኢቨን ዲፓርትመንቶች አሉ። እና ይሄንን ማስተካከል የሚቻለው ከስር ሲኒየሮቹን ብሬን ዋሽ ማድረግ ያስፈልጋል። የተማርነው ልናገለግል ነው። ባይ ዘ ወይ እውነት መናገር ነው። ልንገራችሁ የምንማረው ስፔሻሊስት ፖንክ ሰብ እስፔሻሊስት ሆንክ። አንተ ፋይናሊ የሆነ ችግር ልትፈታ ነው እዛ ጋ የተቀመጥከው እንጂ ችግር ለመጨመር አይደለም። ስለዚህ ደግሞ አንድ ሰው ከአንድ ሰው ሊበልጥ የሚችልበት ምንም ሚንስ የለም። ለምን መሰላችሁ? እንደዛ ምለው የጊዜ ጉዳይ ነው ማተርፍታይ ጂፒ የነበረ ዛሬ በጣም አገር የሚያውቀው ሲኒየር የሆነ ሊሆን ይችላል። ትናንት ኢንተርን የነበረ ሰው ዛሬ በጣም በጣም በጣም ትልቅ ሰብ ስፔሻሊስት ይሆናል። ገብቷችኋል። ይሄ ምንን ይፈጥራል መሰላችሁ? አቢዚ እየተደረገ የተማረ ሲኒየር ወይም ደግሞ የጨረሰ ሲኒየር ሲወጣ ለሲኒየሮቹም ሪስፔክት አይኖሩም፣ ላስተማሩት ኮምፕሊትሊ ኢነሚ ነው የሚሆነው፣ ጠላትም ነው የሚሆነው። ለጁኒየሮቹም ደግሞ ፍራስትሬሽን ነው የሚፈጥርባቸው። ያ መፍጠሩ አይቀርም ምክንያቱም የተሰ ባዲ ነርጂ በባዲ ነርጂ ደግሞ በጣም ይዝሊ ነው የሚጋባው። እና አይ ቲንክ እንደ አጠር ለማድረግ በጣም ይሄ ነገር በጣም ፊል ስለማደርገው ነው ሬዚደንሲን በጣም ታፍ የሚያደርገው ከባድ የሚያደርገው ለርኒንግ ኢንቫይሮንመንቱ ነው እንጂ ምንጊዜም ፋይናንሻል ነገሮች እንትን ይላሉ ብዬ አላስብም። ፕላስ ፋይናንሻል ነገሮች ላይ እኔ እንደው እንደ ምክር ለመስጠት ስማርት መሆን ያስፈልጋል ብዬ አስባለሁ። ሬዚደንቶች መማር አለባችሁ። በቃ ካልተማራችሁ ሁልጊዜም የበታችሁ ናችሁ። እስፔሻሊ ወይ ክሌራችሁ ማቆም አለባችሁ ወይ ደግሞ መማር አለባችሁ። አስሎንጋስ ከሪየር በሕክምና ቀጥላለሁ እስካላችሁ ድረስ ኢዘር በማስተርስ በፐብሊክ ሄልዝ ሊሆን ይችላል ኦር በሬዳ ፊልድ መሄድ አለባችሁ። ስፔሻሊቲ ይማራለሁ ካላችሁ ግን በቃ የሀፍቱ ቢ ሬዲ በቃ በጣም ሬዲ መሆን መቻል አለባችሁ። ይሄ የሚታየው ኢንቫይሮንመንት ሊኖር ይችላል። ኢኮኖሚካል ችግር ሊኖር ይችላል። እኔ የሚገርማችሁ ሬዚደንሲ ስማር ፕራይቬት ላይ ፕሮብለም በመኖሩ የተነሳ ወደ ክፍለ ሀገር እየሄድኩኝ አንዳንድ ቦታዎች እየሰራው መጣ ነበር። መፍትሄ አይጠፋም። ፋይናንሻሊ ራስን ለማስተካከል መፍትሄ አይኖረዋል፣ ቀላልም ነው። መማር አለባችሁ። እኔ አንድ መመክራችሁ ነገር መማር አለባችሁ። የፈለገ ኦብስታክል ሊኖር ይችላል፣ መማር አለባችሁ። ምክንያቱም ሕክምና ላይ ኦፖርቹኒቲስ ካም አዝ ዩ ግሮው ኦፖርቹኒቲዎች በጣም እያደጉ የሚመጡት ስንማርና ስንናቅ ነው። እየከፍ እያልን የምንሄደው ማለት ነው። ፕላስ ደግሞ ከትናንት ባይዘዊ ዛሬ ትልቅ ኦፖርቹኒቲ አለ። ትናንት ምን ነበረ? አሁን ሶሻል ሚዲያ አለ። አሁን ፕሮሞተር መሆን ይቻላል። አሁን አንድ ላይ ሰብሰብ ብሎ ኦንላይን ላይ ቪዲዮ እየሰሩ ዩቲዩብ ላይ ቪዲዮ እየሰሩ ማስተማር ይቻላል። አሁን ቀላል ነው። ፕሮባብሊ ወደ ተለያዩ አገሮች መሄድ ይቻላል። ኦፖርቹኒቲዎች አሉ። ነገር ግን ደግሞ እነዚህን ኦፖርቹኒቲዎች መጠቀም አልችልም፣ አማን ኢንትሮቨርት፣ ስለዚህ የግድ መማር አለብኝ ብላችሁ የምታስብ ከሆነ መማር አለባችሁ፣ ተማሩ። ፋይናንሻል ነገሩ አይኖ በአንድ ጊዜ የሚፈታ ነገር እንዳልሆነ እኔ ያጣተናለው። ፕላስ ደግሞ መታወቅ ያለበት ነገር ምንድን ነው፣ በደሞዝ የሚፈታ ጥያቄ ያለ አይመስለኝም። እኔ ሪአሹር ላድርጋችሁ፣ ደሞዝ አሁን 13 ሺህ ብር ከሆነ ወይም 12 ሺህ ብር ከሆነ 20 ሺህ ብር ቢገባ ኢዳዝን ቼንጅ አ ቲንግ። በደሞዝ የሚስተካከል ህይወት ስለሌለ ማለት ምንም ሊሆን ይችላል ደሞዙ በደሞዝ ላ ይስተካከላል ብዬ አላስ ራብትቢ ስማርት ኢናፍ መሆን መቻል አለብን። ፕላስ መማር መቻል አለብን። ፕላስ ሬዲ ራሳችንን ሳይኮሎጂካል ሬዲ መ መቻል አለብን። ፕላስ ደግሞ ከአሁኑ ስፔሻሊ አሁን ኢሚዲየትሪ ጂፒ የምትሆኑ ጂፒ የምትሆኑ ለምሳሌ አሁን ሬዚደንሲ የምትሆኑ ሳይሆን ጂፒ የምትሆኑ ካላችሁ ብር ሴቭ አድርጉ፣ ሴቭ አድርጉ በቃ። ምክንያቱም ወደምትሄዱበት ቦታ የምትሄዱበት የሬዚደንሲ ቦታ ስለማይታወቅ ከአሁኑ ቢያንስ የአራት የአምስት ወር ቤት ክራይ መክፈል የምትችሉበትን እና የተወሰነ ማለት ምግብ ለምግብ የሚሆን ነገር የምታትን የምትሉበትን ቀድማችሁ አንድ ዓመትም ስሩ ሁለት ዓመትም ስሩ። ብር የተወሰነ ሴ አድርጉ። ዶንት ኦቨርስፔንድ ዩር ማኒ የተወሰነ ብር ሴ አድርጉ። አይ ቲንክ እኔ ለሬዚደንት ለሬዚደንሲ ላይ የሌርኒንግ ኤንቫይሮንመንቱ ቢስተካከል አትራክቲቭ ቢሆን እውነት የምነግራችሁ ነገር ሬዚደንሲን የማይገባ ሰው የለም እየተበደረ እየታከመ እየተበደረም ቢሆን ተምሮ ሰው ይቅንትን ይላል። ምክንያቱም ሰው በብዙ ቻለንጅ ውስጥ ያልፋል፣ በብዙ ችግሮች ውስጥ ያልፋል። ያ የበለጠ ጠንካራ እንድንሆን ያደርገናል። ችግርን የሚያቅሰው ነው በጣም ጠንካራ የሚሆነው እኔ አድቫይስ የማደርገው አልማርም ብሎ መወሰን ራስን መጥላት ነው ብዬ ነው የማስበው። እስፔሻሊ ሐኪም ሆኖ ማለት ነው። ራሳችሁን ደግሞ አትትሉ፣ ተማሩ። ለመማረር ዝግጁ ሆኖ በተቻለ መጠን ደግሞ እንደዚህ አይነት ውይይቶችን ዲስከሽኖችን እያመጣን አትሊስት አትሊስት አሁን በዚች ውይይት መፍታት የምንችለውን ለርኒንግ ኤንቫይሮንመንቱ በምን መልኩ ይስተካከል የሚለውን ነገር ዲስከስ እያደረግን ማስተካከል ያለባቸው ሀኪሞች እንዲያስተካክሉ እርስ በርስ እየተነጋገርን እየተማማር አዲስ የሆነ ሲናሪዮ የሀኪሞች ሲናሪዮ በመፍጠር ማስተካከል የምንችል ይመስለኛል። የሚሳደብ ሀኪም መሸማቀቅ አለበት ማዘን ልሄድ ብዬ ነው ያው መንግስት ሰስቴናብል ዲቨሎፕመንት ጎልን አሳካለው ብሎ ከሚያስብበት መንገዶች ውስጥ ያው አንደኛው የተማረ የሰው ኃይል በብዛትም በጥራትም ማምረት ነው ብሎ ያስባል። አሁን ላይ ካለው ኢፒዲሞሎጂካል ትራንዚሽን ከፐብሊክ ኒዱ አርባናይዜሽን ጋር ተያይዞ ብዙ ፐብሊክ ክሊኒክ እንሂድ አለ እና ይሄንን ዲማንድ እንዴት አሳካዋለሁ ብሎ ሲያስብ ስትራቴጂዎችን አውጥተዋል። ኤ አር ኤም ፒ አንደኛው ስትራቴጂ ነው። ኤ አር ኤም ፒ በስፔሻሊቲ ሌቭል ቁጥራቸውን ማሳደግ ኢንሮል የሚደረጉትን ተማሪ በዛ ልክ ማሳደግ የሚል ነው። ሁለተኛው ደግሞ ፋሲሊቲዎችን ወይም ደግሞ ኢንስቲቱሽኖችን በደንብ ማጠናከር ነው። እንግዲህ የመጀመሪያው ኤ አር ኤም ፒ የተጀመረው 2017 ላይ ነው። ከዛ በኋላ ወደ 9000 የሚሆኑ ሰዎች ሐኪሞች በዚህ ፕሮግራም ውስጥ አልፈዋል እያለፉ ነው። አሁን ላይ ዘንድሮ የተፈጠረው ነገር ትንሽ እኛንም እናንተንም ያሳሰበ ሁኗል እና ወደ 327 ይመስለኛል 373 ቫካንስ ስፖቶች ነበሩ። ሰው ተለምኖ ነው እየገባ ያለው። ስለዚህ ይህ ሁኔታ በዚህ ከቀጠለ ምን ሁኔታ ላይ ማለት ሀኪም የሚጠላበት ህክምና የሚጠላበት ጊዜ ላይ ይደረሳል እና ካአሁኑ ምን ማድረግ አለብን ብለን እኔና ዶክተር አብይ ተነጋግረን የፈጠርነው ፕሮግራም ነው። ዛሬ ይህንን ይመስላል። የአርኤምፒ 2017 የተጀመረው እስካሁን ድረስ 9000 ሰዎች በዚህ ፕሮግራም ውስጥ አልፈዋል፣ እያለፉ ነው። ብዙ ተማሪዎች ግን ጥሩ ነገር እየተናገሩ አደለም። አሁን ላይ ከእናንተም ካለፋችሁበት ተሞክሯችሁን እንድታካፍሉን ስለፈለግን ነው። ኦልሞስት 373 ግን ቫካንት ወጥቶ ነበር። ቫካንት ስፖት ነበር። አሁን ላይ ያለው እውነቱን ለመነጋገር አሁን ላይ ያለው ጂፒ ብዙም ሞቲቬትድ አደለም፣ በዚህ እና ያው መንግስትም ደግሞ